በቤት ውስጥ ገቢ የሚያመጣን ስራ መከወን ማህበራዊ የትስስር ገጾችን ተጠቅመው ለገበያ ማቅረብ ተለምዷል። ከቤዛዊት አለሙ ጋር የምናደርገው ቆይታ የዚሁ ማሳያ ነው። ከአራት ዓመት በፊት ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት የመጀመሪያ ድግሪዋን አግኝታለች። በኋላ ለሁለት ዓመታት ያክል በተለያዩ ተቋማት በቅጥር አገልግላለች። ቤዛዊት የቅጥር ስራ ለቃ በቤት ውስጥ የእጅ ስራዎችን መስራት ጀመረች። ልጅ እያለሁ ስዕል እንማራል ነበር እስከ ስድስተኛ ክፍል እስከዛ ባለው ውስጥ ሞክር ነበረ እና ያስደስተኝ ነበር ከዛ በኋላ ረዥም ጊዜ ክላሱ ሲቀር ረዥም ጊዜ ቀረና ኮሮና ረዥም ጊዜ ቤት ነበርኩኝ እና ያኔ ቁጭ ብዬ እሰራ ነበር ወረቀቶች ላይ ፓተርኖችን ማንዳላ አርት የሚባለውን እሱ ሳበኝና እሱን መስራት ጀመርኩኝ ከዛ በራሴ ነው ክህሎቱን እያዳበርኩ የመጣት የተለያዩ ቪዲዮዎችን በማየት እንደዚህ አይነት አርቶችን የሚሰሩ ከዛ በመሞከር ፍላጎት ብቻ በቂ አይደለም፣ በማለት ኢንተርኔትና ሌሎች መረጃ ምንጮችን በመጠቀም ራሷን በማሰልጠን ወደ ስራው ገብታለች። በዚህም ለቤት ማስዋቢያነት የሚሰሩ ሸክላዎችን በማንዳላ አርት በማስዋብ ለገበያ ማቅረብ ችላለች። ካንቫስ ላይ የሚሰሩ ማንዳላ አርት፣ ከዛ ሸክላዎች ላይ ለኢንዶር የሚሆኑ ፕላንት መትኪያ፣ ከዛ ባዞችን ቤትን ለማስዋብ የሚሆኑ የተለያዩ ሸክላ ላይ የሚሰሩ ስራዎችና ካንቫስ እሱ ላይ ነው እየሰሩ ያሉት። እንደ ሸክላው ዲዛይን እንደ አይነታቸው እንደሚሰራበት አርት ይለያያል። ዋጋው አሁን እጄ ላይ ያሉት ከ950 ብር ጀምሮ እስከ 1500 ብር አሉ። ግን በየጊዜው እና እንደ አርቱ እንደ ሸክላው እንትን ይለያያል። የእጅ ስራ ውጤቶቿ ሰፊ ጊዜንና ጥንቃቄን የሚሹ ናቸው። እነዚህ ሸክላ ናቸው እና መጀመሪያው ፕሮሰሱ ዲዛይን አርጎ በሸክላ ሰሪ መስጠት ነው። ከዛ ከመጣ በኋላ ነው ፔንቲንጉን መስራት። የጀርባው ባክግራውንዱ ከተቀባ በኋላ ፓተርኑን ለመስራት ይሄ ትንሹ ነው። ከነዛ 6 ሰዓት ሳልንቀሳቀስ 6 ሰዓት ይሄኛውን ብቻ 6 ሰዓት ላይ ፈጀብኝ። በጣም ዲቴል ነው እና ጥንቃቄ በጣም ስለሚፈልግ ስድስት ሰዓት የወሰደብኝ ኛውን ለመስራት። ሌላው በየሳይዙ ያው ሰዓቱ እየጨመረ ይመጣል ነው አንዱ ቀለም ወደ አንዱ እንዳይሄድ ምናምን ሳይዙን እና በጣም ዲቴል ነው ተጠንቅቀሽ። ማንዳላን በብዛት የሚሰሩት ኤዥያዎች ህንዶች ናቸው፣ እንደ ሜዲቴሽን ይጠቀሙታል። እና መጀመሪያ ስኬች ነው የምታረጊው ስኬች ካረግሽ በኋላ ቀለሞችን አዘጋጅተሽ መስራት እጅግ በጣም ረዥም ሰዓት ማለት ረዥም ሰዓት ወደ ወር አካባቢ ፈሽቶብኛል። ሳይዙም ትልቅ ነው ይሄኛው እና እዚህ ውስጥ ሀያ ምናም ፓተርን አለ። ሁሉም የተለያየ ፓተርን፣ የተደገመ ፓተርን የለም እዚህ ውስጥ። ማቴሪያሉ ሸክላ ነው እና ለጌጥ ነው ቤት ውስጥ። ከዛ የተለያዩ ደረቅ አበቦችን ማድረግ ይቻላል። ያለፉትን ሁለት ዓመታት ያክል የካንቫስ ስዕሎችን ጨምሮ የተለያዩ የቤት ማስዋቢያዎችን እየሰራች የምትገኘው ቤዛ ስራዎቿን በማህበራዊ የትስስር ገጾች ለገበያ ታቀርባለች። እስካሁን አንድ መንገድ ነው እየተጠቀምኩ ያለው ሶሻል ሚዲያውን። ከዛ በኋላ ግን ቀጣይ ወደ ባዛሮች፣ ሀንድ ሜድ እቃዎች የሚቀርቡበት ባዛር ላይ እዛ ላይ ለመሳተፍ እያሰብኩ ነው። ስራዋን ሰፋ ባለ ስፍራ መከወን በብዛት ወደ ገበያ ማምጣትና ለሌሎችም የስራ እድል የመፍጠር እቅዶችን ይዛለች።